ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይህንን የመሰለ ቆንጆና የሚጣፍጥ የዳቦ ቆሎ አሰራርን አሳያችኋለሁ እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚጋ ጋ የሚያስፈልገኝ ግብአት አዘጋጅ ቻለሁ የፍርኖ ዱቄት ተጠቀማለሁ። አንድ የሻይ ማንኪያ የሻይ ማንኪያ ሳይሆን የቡና ማንኪያ ትንሿ ማንኪያ እርሾ ካሜራ እጠቀማለሁ። ሁለት የቡና ስኒ ስኳር ለአንድ ኪሎ ዱቄት የምጠቀመውን ግብአት ነው የምነግራችሁ። የዳቦ ቅመም የሻይ ማንኪያ ከፍ ያለችው ማለት ነው። የሻይ ማንኪያ የዳቦ ቅመም እጠቀማለሁ። ጨው እንደ ፍላጎታችን አንድ የሻይ ማንኪያ ጨምሬ አለሁ። እኔ ዘይት ነው እኔ አሁን ይህን ስለካ የማሳያቸው ዘይት ዳቦ ቆሎን ካዘጋጀሁ በኋላ በዘይት እየጠበስኩ ላሳያችሁ ነበር፣ ግን እናንተ በዘይት የሚጠበሰውን የዳቦ ቆሎ አሰራር እንደማትፈልጉ ኮሜንት ላይ ከዚህ በፊት አይቻለሁና ከዚያ ሀሳቤን ቀይሬ ሶስት የቡና ሲኒ ዘይት ጨምር ያለሁ ገብቷችኋል ብዬ አስባለሁ። ሶስት የቡና ሲኒ ዘይት ጨምር ያለው ከዚ አንድ ላይ ዱቄቱንም አንድ ላይ እንቀላቅለዋለን። ሌላ ተጨማሪ መጨመር ከፈለጋችሁ ቫኒላ በጣም እንዲጣፍጥ ያደርጋል። ከዚያ ልብ ያለ ውሃ ጨምራ ለሁ። በደንብ አድርጌ አሸዋለሁ። በደረቁ ነው የሚታሸው። በጣም ድርቅ ያለ ሊጥ መሆን አለበት እንደ ዳቦ ላላ ያለ ሳይሆን በጣም በደረቁ ይታሻል። ከዚያ በትንሽ በትንሽ ውሃ ጠብ እያደረጋችሁ በደንብ መታሸት አለበት ሊጡ። እዩት፣ ድርቅ ያለ ነው። አያችሁት? እንደዚህ ሳውከው እንደዚህ ሲታሽ ድርቅ ያለ ስለሆነ ያስቸግራል ግን፣ በደንብ መታሸት ስላለበት ጊዜ ወስዳችሁ ማሸት ይኖርባችኋል። እኔ ቪዲዮ እንዳይረዝም እየቆራረጠው አሳያችኋለሁ። ከዚያ እንደዚህ ካሸሁት በኋላ ለአስር ደቂቃ የሚሆን እንደዚህ አስቀምጠዋለሁ። ኩፍ እንዲል አይደለም ዝም ብያረፍ እንዲል ብዬ ነው። ከዛ በኋላ ከአስር ደቂቃ በኋላ እንደገና አሸሁት። በጣም ቀላል አሰራር ነው። ማሳያቸው ሀሳብ አስቴት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮን ስትመለከቱ ላይክ አድርጉ። ላይክ ስታድርጉ ቪዲዮ ለሌሎች እንዲደርስ አገዛችሁኝ ማለት ነው። በቅንነት ላይክ እያደረጋችሁ ቪዲዮን ተመልከቱ። ከዚያ በደንብ አድርጌ ካሸወቱ በኋላ ለአራት ቦታ አድርጌ እንደዚህ እቆራርጠዋለሁ። ለመዳመጥ እንዲመቼ ነው። ከዚያ በኋላ አንደኛውን የቆረጥኩትን እንደዚህ ካዘጋጀው በኋላ በመዳመጫ ወፈር አድርጌ እዳምጠዋለሁ። ይሄ ጊዜን እንዲቆርጥ ብል ብዬ ነው እንጂ በእጃችሁ ማድበልበል ትችላላችሁ። በጣም ጊዜ ይወስዳል። ዳቦ ቆሎ እንደምታውቁት ዳቦ ቆሎ ለመስራት ሁለት ሶስት ሰው መሆን አለባችሁ። ካልሆነ ግን ጊዜ ስለሚወስድ እኔ ጊዜ ለመቆጠብ ብዬ እንደዚህ በወፍራሙ ከዳመጥኩት በኋላ እንደዚህ አልፎ አልፎ ወፈር ወፈር አድርጌ ቆራረጥኩት። የኛውን እንግዲህ ድቡልቡሉ እንዳቦ ቆሎ ለመስራት ነው። ቀጫጭኖቹን ደግሞ አሳያቸዋለሁ። እንደዚህ ቆራረጬ ለመቁረጥ እንዲመቸኝ ካደረግኩ በኋላ ከዚያ በቢላዋ እኩል መጠን እንዲኖረው አድርጌ እንደዚህ ቆረጥ ቆረጥ አድርገዋለሁ። እኩል መጠን ማድረጋችን እንግዲህ ስንቆላ አንደኛው የበሰለ አንደኛው ያልበሰለ እንዳይሆንብን እኩል እንዲበስል ያግዘናል። እንደዚህ ከቆራረጡት በኋላ ምን አደርጋለሁ? በእጄ አድቦለቦለዋለሁ። ይሄ በነገራችን ላይ በጣም ቀላል ነው። ጊዜ ውስድባችሁ እንደዚህ ማድበልበል ነው። እያችሁት አነስ አነስ ማለት አለበት። ሰብስክራይብ ያላደርጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ላይክ አድርጉ። ከዚያ እንደዚህ በትንንሹ እየቆራረጥ ነውን ዳቦ ቆሎ እንደዚህ አድርጌ አድቦሎሌ ጨርሻለሁ። ይሄን እንደዚህ ጨርሻለሁ። ከዛ ፓትራችንን ዘይት ንቀባና እንደዚህ ቀባ ቀባ አድርገን ከዛ በኋላ የቆረጥ ነውን ያድብልበል ነውን ዳቦቆሎ ፓትራው ላይ እናረጋለን። እኔ በኦቨን እየቆለው አሳያችኋለሁ። በምጣድ ለመቁላት ግን ምጣዱን ሙቀቱን ቀነስ አድርገን ወይም እንጀራ ጋግረን ስንጨርስ መቁላት እንችላለን። ቀስ ብሎ ቀብሎ እንዲቆላለን ማለት ነው። ከዚያ በኋላ እንደዚህ በፓትራ ካደረግኩ በኋላ ሌላኛውን ደግሞ ላሳያችሁ። ይሄኛውን ይሄኛውን ሊጥ የምጠቀመው እነዚህ ቀጫጭኖቹ እንዳቦቆሎ ለመስራት ነው። ስለዚህ ሁለት አይነት የዳቦቆሎ አሰራርን አሳያችኋለሁ ማለት ነው። ይሄኛውን እንግዲህ እንደዚህ ስቆርጥ በቀጫጭኖ ነው የማደርገው። ትንንሾቹ እንዳቦቆሎች ስለሆነ ቆርጠው እንግዲህ በእጃችሁ ቢሆን በጣም ብዙ ጊዜ ነው የሚወስደው እንደዚህ ግን ቀለል ያደርግላችኋል። አንደኛ ሁለት ሶስት ካልሆናችሁ ዳቦ ቆሎ ኩፍ ይላል ቶሎ። ለዛ እንደዚህ በቀላሉ በቢላዋ ማድረግ ትችላላችሁ። በቀጫጭኑ እንደዚህ ቆራረጥኩት። ኔ ከዚህ በኋላ ትሪ ላይ እናደርገውና እንዲመቸኝ። አንደኛ ወፍራምና ቀጭን አይሆንባችሁም ከዚያ በኋላ ጠረጴዛችን ንጹህ ካደረግ በኋላ እንደዚህ የቆራረጥ ነው ትንሽ እናስተካክለዋለን። በቃ ማስተካከል ብቻ ነው እንጂ መጀመሪያ ስንዳምጥ እንደዚህ ማድረግም ላይጠበቅባችሁ ይችላል። በትክክል የቆረጣችሁት። እንደዚህ አድርጌ ከጨረስኩ በኋላ ከፈለጋችሁ በመቀስ እንደዚህ መቁረጥ ትችላላችሁ። እኩል እኩል መጠን አድርገን ነው መቁረጥ ያለብን። ካልሆነ በኋላ ስንቆላ ስለሚያስቸግረን አንደኛው የበሰለ አንደኛው ያልበሰለ እንዳይሆን፣ ትልቅና ትንሽ እንዳይሆንብን አድርገን እንደዚህ እንቆርጠዋለን ማለት ነው። ከፈለጋችሁ በመቀስ ከፈለጋችሁ በቢላ። እኔ በመቀስ ስለማያፈጥነኝ ፍጥነት ስለሌለኝ በመቀስ በቢላ እቆርጣለሁ። ልክ በመቀስ እንደቆረጥኩት ዳቦ ቆሎ መጠን እንዲኖረው አድርጌ እንደዚህ ስለሚያፈጥነኝ መክተፊያዬን አዘጋጅቼ ዳቦ ቆሎዬን እንደዚህ አድርጌ እቆራርጣለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እናንተ ደግሞ ዳቦ ቆሎ እንዴት እንደምታዘጋጁ እና ምን አይነት ግብአቶችን እንደምትጠቀሙ ጻፉልኝ። ግልጽ ያልሆነላችሁ ካለ ኮሜንት ላይ ጻፉልኝ። በቻልኩት መጠን ለመመለስ እሞክራለሁ። ላይክ እያደረጋችሁ ቪዲዮን ተመልከቱ። እንግዲህ እንደዚህ ቆርጬ ትንንሾች እንዳቦቆሎ ጨርሻለሁ። ከዚህ በኋላ መቁላት ነው። እዚህ ጋ ያው አንዱን በአንዱ እጄ ካሜራውን ይዤ በአንዱ እጄ ደግሞ እየቆላሁ ስለሆነ የማሳያችሁ እያችሁት፣ አልፎ አልፎ ገልበጥ ገልበጥ እያደረግን ቃ ብሎ እንዲበስል እናደርጋለን። ያው እንደዚህ ቆንጆ ሆኖ የሚያምር ሆኖ እንደዚህ በስሎልኛል። እዩት ሲያምር ደግሞ ኩኪስ በሉት በጣም ገር ነው። ይህኛውን ዳቦ ቆሎ ቆልቼ ጨርሻለሁ። እንግዲህ ስጠይቁኝ ለነበራችሁ መልስ ይሆናል ብዬ አስባለሁ። ይህን ከጨረስኩ በኋላ እንግዲህ ደግሞ ሌሎ ትንንሾቹን መቁላት ነው። እያችሁት ገር ነው፣ ላሳያችሁ እንደዚህ ቆርሺ እዩት። እንደዚህ ነካ ስታደርጉት ራሱ ፍርክስ ነው የሚለው። እንደዚህ ቆንጆ የሆነ ዳቦ ቆሎን ሰርታችሁ እቤታችሁ ሞክሩት። ከዛ ትንንሾቹ እንዳቦቆሎች ደግሞ ለመቁራት እንደተለመደው ትሪያችንን፣ ፓትራችንን ዘይት እንቀባለን። ከዛ የቆረጥነው እንዳቦቆሎ ፓትራው ላይ እናደርጋለን። የሚበቃችሁን ያህል ማድረግ ነው፣ ሳይበዛ ለመቁላት እንዲመቻችሁ በስሱስ ቢሆን ጥሩ ነው። ከዛ ይህንን ደግሞ ቆለዋለሁ። አያችሁት እንደዚህ ቆለቼ ጨርሻለሁ። በጣም ነው የሚያምረው። በጣም ነው የሚጣፍጠው። በዘይት ከዚህ በፊት በዘይት ጠብሼ አሳይቻችኋለሁ። በዘይትም ተጠብሶ ይሰራላችሁ ነው። እንደዚህ ቆንጆ አድርጌ ዳቦ ቆሎን ድቡልቡሉንም፣ ቀጫጭኖቹንም እንደዚህ ቆርጬ አብስዬ ጨርሻለሁ። እዩት፣ ኩኪስ በሉት በቃ። በጣም ነው የሚጣፍጠው። ሞክሩት። ሀሳብ አስተያየት ካላችሁ ግን ኮሜንት ላይ ጻፉልኝ። ሰብስክራይብ እያደርጋችሁም ተቀላቀሉኝ። እንደዚህ ጨርሰናል። እንግዲህ ስለ ተከታተላችሁኝ ስለምሰጡኝ ሀሳብ አስቴት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ። ቻው።